ሰሩ ሰው ሲከፈተን እኛም ቢከፈን ሄይ ምናሉ? እኛም ከፍቶናል። ሌላ አዲስ ምዕራፍ ተጀመረ። ሩታ ሀብቴ ኦፊካል አብርሽ ግሪስ የሚዲያው ግልኮስ እውነት ነው። እንግዲህ እንምላችሁ ግልኮዝ እንደ ረውሃ መጠጥም ጭምር ናችሁ እንጂ እንደ እናንተ የእናንተን ስም ካልተጠራ እንግዲህ መላ የለም። ስለዚህ የእናንተ ስም እየተጠራ ስለሆን ያለውሃ ንውል ማደለኛ ሰዎች ስንባል ግልኮዝ ተብሎ እንግዲህ አብረሽና ሩታ ስም ቀይረዋል። እሱ ምንድነው ብለው የቀየሩት ግልኮዝ፣ የሚዲያው ግልኮዝ ነው የተባለው። በነገራችን ላይ ጋይስ፣ ለታመመ ሁሉ መድኃኒት፣ ላበደ ሁሉ መድኃኒት ማለት ነው። ሰምታችኋላ። አሰላሙ አሊኩም ረመቱላ በረካቱ። ውድና የተከበራቸው ቻናል ቤተሰቦች እንዴት ናችሁ? ልኝ በያላችሁ በአዲስ ሰላምና ጤና ደስታ እመኝላችኋለሁ። ላይክ ሼር፣ ሰብስክራይብ እያደረጋቸው እስከ መጨረሻ ተከታተሉኝ። እንግዲህ አብርሽ ጸጉሻና የሆነ ጓደኛቸው ሩታ እዚህ ጋ አልገባችም። ማታ ፋዝንጥ ፈታ እያሉ ነበረ ማለት ነው። ልክ መጀመሪያ ላይ ቪዲዮ እንዳስገባውላችሁ እየተዝናኑ ነበረ። ሩታ ለምን አልገባችም? በሉኛ፣ ታዳ በሉኛ። እዚህ ጋ ማንም አምና አይገባም። እውነቴ ነው ብላችሁ የኮ ጌም ነው እየተጫወተ ነበረው። ስለዚህ በዚህ እንዲህ የትኛዋ ሴት ናት እዚህ ጋር ምገባው? ና ነፍሳችሁ ውልቅ ብላ ነው ምወጣው እና ሩታ አልነበረችም። ፀጌ ግን አለች፣ እያበደች ነበረ እሷ ራሱ ማለት ነው አልቻለችውም፣ ወደዛ ወደዚህ ሲወረውራት እና ለማንኛውም አብርሽና ሩታ እንግዲህ የሚዲያው ግልኮዝ ብለው እንግዲህ ቀይረውታል። ያው ግልኮዝ ከሆናችሁ በነገራችን ላይ አሁን ሁለት ዓመታችሁ ያዛችሁ፣ ሁለት ዓመታችሁ ሊሞላ ነው። እና ውድ ቤተሰቦቼ ደግሞ እዚህ ጋር ሳልናገር አላልፍም። ቻናል ኢሜል እየተላከብኝ ነው ለመናገር በተደጋጋሚ ዛሬ ሁለት ጊዜ መጥቶብኛል። እኔ ለምን እኔ እውነት ለመናገር ያናከል እኔ ዘረኛም አይደለሁም ምንም አይደለሁም። ለምን ሪፖርት እንደምታደርጉ ራሱ አላውቅም። በዚህ አጋጣሚ ደግሞ እኔ ዩቱብ ቻናሌ ብጠቀምበት ብሰራበት ራሱ ለራሴ አይደለም የምጠቀምበት ብዙ የተቸገሩ ሰዎች አሉ። ለእነሱ ነው ገብ የሚሆነው እንጂ ለእኔ ዜሮ አምስት ሳንቲም ገብ የሚሆን ነገር የለም። ተግባባን አይደለም? እኔ የወር ደሞዝተኛ ነኝ። ተግባባን። የወር ደሞዝተኛ ነኝ። ስለዚህ ደሞዜ ደግሞ ከራሴ አልፎ ለሌላኛውም ሰው የሚተርፍ ልጅ ነኝ ባጭሩ ማለት ነው። ስለዚህ እኔ ዩቱብ ቻናል አንድ የከፍለኛል። እሱም የከፈለኝን ደግሞ አንዲት አረብ ሀገር ተንከራታ ገብታ ህትቀን ለበራሱ ያጣች ሴት እቤት ቁጭ ያለች እሷ ገቢ አድርጌዋለሁ። የመጀመሪያውም ማለት ነው። እና እሱም ደግሞ በአብርሽና በሩታ ስም ነው ገቢ የተደረገው። ስለዚህ እባካቸው ሪፖርት አታደርጉ። እዚህ ሀገር ልክ እንደናንተ ለፍተው ደክመው ገብተው መብላት መጠጣት ያካጣቸው በቃ የሌላቸው የተቸገሩ ሰዎችን ገቢ የሚሆን ገንዘብ ነው ቢከፍለኝ ራሱ። ስለዚህ የመጀመሪያ ጊዜ ክፍያዬ አሁን ሁለት ሳምንት ይሆናል ብላች አይደለም አስር ቀን ምናምን ቢሆነው ገቢ ይሆን አድርጌዋለሁ ማለት ነው። ዜሮ አምስት ሳንቲም ደግሞ ልጠቀሙበት አልችልም በዩቱብ ገንዘብ። ስለዚህ እባካችው የት የትኛዎቻችሁም ደጋፊ ብትሆኑ ሪፖርት አታደርጉ፣ ተዉት። ቻናሌ ማለት ነው ለእኔ አይደለም፣ ለአንቺ ለእህትሽ ነው የሚጠቅማት፣ ለሌላኛው እህትሽ እኔ እህትሽ ባልሆን ለሌላኛው እህትሽ ነው የሚጠቅማት፣ ለተቸገረችዋ ማለት ነው። እና ቻናሌ ባትነኩብኝ በአይነኛ እውነት ለመናገር ዛሬ ሁለት ጊዜ ኢሜይል ልኮብኛል ማለት ነው እና እባካቸው ተጠንቀቁ፣ ተዉ። በቃ ተው እናንተ ባትጠቀሙበት እኔ ባለ ባልጠቀምበት ሌላኛው ይጠቀምበታል። ወላ ሌላኛው ይጠቀምበታል እኮ ማለት ያችኝቱ መብላት የምትበላው ያጣችኋት ሴት ልትጠቀምበት ትችላለች፣ ልትበላበት ትችላለች። ተግባማን አይደለም ስለዚህ የኢትዮጵ ቻና ዲባት ነኩት ባይ ነኝ። ከፈለጋችሁም ደግሞ እንግዲህ እንደፈለጋችሁ ታደርጉት። እኔም በተቻለኝ መጠን ሰራበታለሁ። በዚህ በዩቱብ ገንዘብ ባረዳቸው ራሱ መርዳት ባልችለ ራሱ በጉልበቴ መርዳት እችላለሁ። የብሬን ነው ምላችሁ ከስልሳ ሺህ ብር በላይ ያገኛለሁ ማለት ነው። እና ለማንኛውም አብረሽ እና ሩታ ለማንኛውም ስማቸው ወስነው ያው መጥተዋል ማለት ጉልኮዝ ብለው መተዋል። ጋይስ የራሴ እንትን ለፈለፍኩባቸው አይደለም

እና አብረሽ እና ሩታ እንግዲህ ጉልኮስ ከሆናችሁ በነገራችን ላይ ያው አሁን ሁለት ዓመታችሁ ሊሞላ ነው። በድጋሚ ደግሞ ያው ውሃ መጠጥን ብትሉ ምግብ ብትሉ ምን ብትሉ የፈለጋችሁት ነው ራሱ ብትሰይሙት ወይም ደግሞ ብታወጡት፣ እውነት ለመናገር ለሰው ልጅ መድኃኒት ነውና አይዲያ እየጠፋባቸው ነው ጋይስ በዚህ ሰሞን። ስለዚህ እባካችሁ ለምንድን ነው አይዲያ የማትፈጥሩላቸው ለነዚህ ልጆች? እነዚህ ሁላቸው ማለት ነው እነ ጸጌ ዳኒ፣ እና አብረሽ እና ሩታ ሁላቸው። በነገራችን ላይ አብረሽ እና ሩታ ይጠፋባቸዋል ብዬ አላስብም፣ ነገር ግን ሩታ ስትሰደብ አብርሽ አይፈልግም። በአሁን ጊዜ በተለይ የሰው ልጅ ንዴት የሚባል ነገር አለ። በንዴት ሰዓት ምን እንደሚፈጠር ታውቃላችሁ፣ ጥሩ አይደለም። ያኔ የሰው ልጅ እኛ ሰው ስንባል ምላሳችን አጥንት ይሰብራል፣ አይደለ? ስንናገር፣ በነገራችን ላይ ከስድብ እኮ ዱላ ይሻላል፣ የምሬ ነው የምላችሁ፣ ዱላ ይሻላል። ስለዚህ ብዙ ነገር አለ። እሱ ደግሞ በዚህ ሰዓት እንድትሰደብ አይፈልግም። መጀም እና ሁለት መቶ ኬ ትገባለች ብለን እኛ በጉጉት እየጠበቅነ ነበረ፣ አብርሽ ማለት ነው። በቃ አብርሽ ሩታን ገለል ላያደርጋችሁ፣ እናንተ ጀምሩ የምሬን የምላችሁ እንደ ልጅቷ ሁለት መቶ ክ ያስገቧት። ፍቅርም ለመግባት እየተንገዳገደች ነው። ባይዘወይ በዚህ አጋጣሚ ልንገራችሁ ጋይስ የምሬን ነው የምላችሁ እና በጣም ጨዋ ጨዋ ልጆች አሉ። ለፍቅር አንቺ ውታጀራ ልጅ ነች፣ ስለዚህ ለፍቅር አድርሽ ይላት ተብሎ የሆነ ስጦታ የተሰጠኝ ስጦታ አለ። ለፍቅር የሚሄድ ማለት ነው። ወደ ኢትዮጵያ ልሄድ ነው ስል ባለፈው እሱም ደግሞ እኔ ጋር አልደረሰም፣ ግን ጃዛ ቤት ምናምን አት አስቀምጠውታል እና እዚ አስቀምጠንልሻል፣ እባክሽን ወስደሽ በአደራ መልኩ አድርሽ የተባልኮኝ ቃ አለ

እና ለሩታም ለአብርሹም እንደዛው ማለት ነው። ውድ ቤት ሰዎች ምንድን ነው እንዳትሉኝ እና እውነት ለመናገር እኔም አላየሁትም፣ ሲጀመር ማየትም አልፈልግም። የሰው ነገር የተላከ ዕቃ አድርሽ የተባለ ዕቃ አይታይም አደለ፣ ነውር ነው። እና እኔም ጋር አልደረሰም ሲጀመር፣ እቤት ነው የተቀመጠው። ኢትዮጵያ ስሄድ ደግሞ ወስጄ አስረክባለሁ ማለት ነው። ጋይስ፣ እና የሚዲያው ግልኮስ ናቸው። ግን አሁን ሩታዬ ሁለት መቶ ኪ እንድትገባ በአክብሮት እንጠይቃለን። በመቀጠል ደግሞ በሩታዬ ቤት ለምንድነው ያልተለቀቀው? ለምንድነው ማይለቀቀው?

አንደኛ የዩቱብ ህግ አለው። አሁን ይህ ስልት እኮ የምትቆጡ ብዙዎቻቸው አላችሁ። ወላ የዩቱብ ህግ አለው። ዩቱብ አንዴ ከቀጣችሁ፣ ወይም ደግሞ ቪዲዮ ዋርኒንግ ከላከባችሁ በራሱ ጊዜ ቪዲዮ ካጠፋባችሁ ገደብ ይሰጣችኋል። ቀናት ይሰጣችኋል። አትፖስቱም፣ ያግዳችኋል ማለት ነው እና አስር ቀን አለ፣ አስራ አምስት ቀን አለ። ይሄ ይሄው፣ በግልጽ ተናገርኩኝ። ማታ አልተናገርኩኝም ነበር ያ አለ። ሲቀጥል ደግሞ በሩታ ቤት ሆኖት ለመናገር ቢፖሰት በአብርሹ ቤት ቢፖሰትም ሁሉ ነገራቸው የጋራ ነው። ባልና ሚስት ናቸው። የሰማንያ ሚስ ሚስቱ ናት የሰማሊያ ባልዋ ነው አደል የሚባለው ስለዚህ እና አብርሽ ቢሰራ ሩታ ትጠቀሙነት ሁለቱ ይጠቀሙታል ገንዘባቸው አንድ ላይ ነው የሚጠቀሙ ስለዚህ እናንተ ለምንድን ነው የምትከራከሩ በዛ ላይ ባልና ሚስት ናቸው ና እንትን ባትናገሩ ባይነኝ እኔ ይህንን አክል ጥግ ድረስ ባትሄዱ በአይነኝ በይ እንደ ፈላጎታችሁ ነው እኔ የምለው ማለት እና ያው እነሱ እንግዲህ ተዋደው ተፋቅረውን ተደጋግፈው እንዲህ እየተሽከረከሩ የግልኮዝ ሁለታቸውም ሩታ ሀብቴና አብረሽ ግሬስ የሚዲያው ግልኮስ ብለው መጣ አጣብቀው ስማቸው ስማቸው ሳይቀርን አጣብቀው የመጡት እውነት ነው ብላችሁ፣ ወንድ ላይ ኢንስትግራም ላይ ማለት ነው። እናንተ ፎሎዋራቸው ለምንድን ነው ማያድገው? ማታ ስልሳ ከገብታለች ሩታ ተብዬ የነበረ ግን አሁን ሰላሳ ዘጠኝ ምናምን እኔ በነገራችን ላይ የለኝም ሰው ነው የሚልክልኝ። እና እንዴት አልሄደም? የሩታ ፎሎወር ማለት ነው። ሩታ ናት ቀድማ የከፈለችው የነበረ፣ የአብርሹም አልሄደም። እና ለማንኛውም ገብታችሁ እንደዛ ምንድን ነው ምንድን ነው እናንተ ኢንስትግራም ያላችሁ ገብታችሁ ምንድን ነው አሳድጓቸው ናቸው ማለት ነው። ፎሎወር አድርጓቸው እላቸዋለሁ ውድ ቤተሰቦቼ። እና ልክ እንደተናገርኩኝ መግቢያዬ ላይ ቻናሌ እባካችሁ ሪፖርት አታደርጉ። ለእኔ የምጠቀመው ነገር የለም አንዴ ከፍሎኛል እሱም ደግሞ ለተቸገረን ሰው ሰጥቼዋለሁ በቀጣይም ደግሞ ምሰጥ ያደርገኝ ሲቀጥል ደግሞ ልጠቀምበትም አልችልም ጅምርም ላይ እጠቀምበታለሁ ብዬ አልከፈትኩትም ምክንያቱም እኔ እየሰራሁ ነው ጤነኛ ነኝ ጤነኛ ያልሆነ ብዙ ሰው አለና ብዙ በዙሪያ ደግሞ የተቸገሩ ሰዎች አሉ ለምሳሌ እዚህ አረብ ሀገር ተንከራታ የምትገባ ሴት አለች በብዛት ማለት ነው እና ለእነሱ እንዲጠቅማቸው እባካቸው ሪፖርት ታደርጉ የምር ሪፖርት ነውር ነው ሁለት ጊዜ ኢሜል ይላካል እንዴ በአንድ ቀን ሁለት ጊዜ ሁለት ጊዜ የምሬና ምላች እምላቹ ውድ ቤተሰቦች፣ በሁለት ኢሜል ኢሜል ለምሳሌ ከበር ኢሜል አለ የራሱን ኢሜል አለ እና በዛ በሁለቱም ነው። በአንድ የመጣብኝ ብቻ በጣም ገረመኝ። ሳ አሽር አካባቢ አንድ መጣብኝ፣ ከሳ ህዳያሽ ደግሞ አንድ መጣብኝ። ነውር ነው፣ የምር ነውር ነው። እንደዚ ታድርጎ የምታደርጉ ልጆች እኔ አልሳደብም፣ አልራቀም። ሲቀጥል እህቶቻችን ብዙ እህቶቻችን የተቸገሩ ስላሉ ማንም አያምንም። እዚያ ግር ለፍታ ገብታ የምትበላው የምትጠጣው አጣች።